ሌሊቱ እንደተጋመሰ የከባድ መሳሪያው ተኩስ እየቀነሰ መሄዱና የመርከቧ በሌሊት መንቀሳቀስ የማይታሰብ መሆኑ ቁርጥ ሲሆን አዳራሹ ውስጥ ጭንቀት ሰፈነ፣ ጸጥታም ነገሰ። ድንገት የተኩስ ድምፅ አዳራሹ ውስጥ ሲሰማ ሰው ሁሉ መሬት ላይ ተነጠፈ። አንድ የሻዕቢያ ታዋጊ አዳራሹ ውስጥ ገብቶ ጥቃት ከፈተ ብዬ ነበር የገመትኩት። ተኩሱ ግን አልተደገመ። ድንገት አንድ የሚጮ ሰው ድምፅ ከአዳራሹ መሃል ወይኔ ጓዴ አለ። ወሬው ወደኛ ሲደርስ ለካ አንድ ወታደር ጭንቅላቱ ላይ ተኩሶ ራሱን አጥፍቶ ነው። ወለሉ ላይ ብዙ ቁስለኛ ስለተነጠፈ ራሱን ያጠፋው ወታደር ዙሪያው ተሰብስቦ በራሱ ላይ የወሰደውን እርምጃ እያደነቁ በሚመስል ቡድኑን ቁልቁል ከሚመለከቱ የጦር ሜዳ አጋሮች ውጪ የሞተው የትኛው እንደሆነ ከርቀት መለየት አይቻልም። ጥቂት ደቂቃዎች ቆይቶ ሌላ ተኩስ ተሰማ። ሌላ ወታደርም ራሱን አጠፋ። ከባድ ጉዳት የደረሰባቸው ወታደሮችም ወንበዴ እጅ ከምወድቅ ባካችሁ ጨርሱኝ እያሉ ይማጸናሉ። እኔም አሁን እነዚህ ሰዎች ፈርተው ነው እንጂ መሳሪያው በእጃቸው እያለ ሌላውን ግደለኝ ብሎ መማጸኑ ምን አመጣው፣ ወይስ ለነብሳቸው መጥፋት ኃጢአት ተጠያቂውን ሌላ ሰው እንዲሆንላቸው ፈልገው ነው እያልኩ ራሴን እጠይቃለሁ። ይህን እያሰብ ድንገት እጅግ ከባድ ፍንዳታ አዳራሹን አደበላለቀው። በቃ ሻቢያ ወደ አዳራሹ ውስጥ መተኮስ ትችላለች ማለት ነው ብየገምጡ አሁንም ግን ግምቱ የተሳሳተ ነበር። ለካሳ አንድ ወታደር ቦምብ አፈንድቶ ራሱን አጥፍቶ ነው። ለማሰብ የሚዘገንን ሁኔታ ነበር። አሰቃቂ ጉዳቱ የደረሰው ራሱን ያጠፋው ወታደር ዙሪያ በነበሩ ጓደኞችም ጭምር ላይ ነበር። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ እይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል የምናቀርበላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው ውድ አድማጭ ተመልካቾቻችን በዛሬው ፕሮግራማችሁ የምናቀርብላችሁ ባለፈው ጊዜ ጀምረነው የነበረውን ቀይ ባህር ሲቀላ በሚል ርዕስ ዶክተር ፍርዳወቅ ማሞ ከጻፉት እውነተኛ ታሪክ የቀጠለውን ይሆናል። ጽሑፉ በሙሉ የደራሲው እንደሆነ አስቀድመን ማሳወቅ እንፈልጋለን። እንደዚህ ደክመው በድጋፍ የሚሄዱት ቁስለኞች ክላሽ ጠመንጃ ካዝናዎችና ቦምቦችን ተሸክመው ሳይ የወታደሮቹ ነገር ይገርመኛል። የዚህ ዓለም ነገር ይገርማል። እነዚህ ሰዎች ራሳቸውን መቻል ተቸግረው እያነከሱ ሕይወት የሚያጠፉ ክብደት ያለው መሣሪያ ተሸክመው ሲጓዙ፣ እኛ የሕክምና ባለሙያዎች ግን ነፍስ የሚያድን ቀላል መርፌና ክኒን እንኳን ሳኔ ይዘን ሮጣለን እያልኩ የወታደሮቹን ጽናት አድንቄ ሳልጨርስ ምናልባት መሣሪያቸውን ያልጣሉት ከፍርሃትስ ቢሆን እላለሁ። የወታደር የልብ ጓደኛው ጠመንጃው ነው ሲባል እሰማለሁ። አሁን እውነት ጠመንጃ የልብ ጓደኛ ትሆናለች? ጠመንጃ ብሎ ጓደኛ እላለሁ ለራሴ። ጦርነትን የጀመረው ሰው ግን እርጉም ነው አልኩ በልቤ እያማረርኩ። የመጨረሻዎቹን ታካሚዎች ይዤ ወደ አዳራሹ ስገባ በነበረው ምስቅልቅል ላይ ሌላ ትርምስ ጠበቀኝ። ይዘን ያመጣናቸው ቁስለኞች ወለሉን የሞሉትን ሌሎች ቁስለኞቹን አቋርጠው ወደ አዳራሹ ሌላ ክፍል ሲሄዱ የተኙትን ቁስለኞች ሳይነኩ ማለፍ አልቻሉም። አንዳንዶቹ ቁስላቸው ሲነካባቸው በስቃይ ይጮሃሉ፣ የሚቆጡም አልጠፉም። ሰው ሁሉ በቋፍ ስለሆነ ጥንቃቄ ካልተደረገ አደጋው ክፉ ሊሆን እንደሚችል አሰብኩ። አብዛኞቹ ቁስለኞች ቁጡ ናቸው። መሳሪያቸውን በተጠንቀቅ መያዛቸው ደግሞ ሁኔታውን አስጊ ያደርገዋል። ሐኪሞች በርከት ብለው የተሰበሰቡበት አካባቢ ሄጄ ዝቅ ባለ ድምፅ ምን አዲስ ነገር አለ ብዬ ጠየቅሁ። ዶክተር መድኃኔ አዲስ ነገር ካለ አርፍደህ የመጣኸው አንተው ንገረን እንጂ እዚህማ እርስ በርስ ከመታየት ውጪ ምን አዲስ ነገር ይኖራል ብሎ ጥያቄን በጥያቄ መለሳለኝ። ሄደ የደካከሙት ቁስለኞች አዳራሹ ወለል ላይ እንደ ስጋጃ ተነጥፈዋል። ወንበር ለማግኘት የታደሉት በጣም ጥቂቶች ናቸው። አብዛኞቹም ባለማዕረግ የሚመስሉ ወታደሮች ምርኮ ይዞ ወደ ሰፈሩ በድል እንደገባ አርበኛ ጠመንጃቸውን ይዘው በህልህና በቁጭት ባለችው ጠባብ ነፃ ወለል ላይ ከሚንጎራደዱት ወታደሮች በስተቀር ሌላው ሕዝብ እንዳይቆም የተከለከለ ይመስላል። የሃይክሞቹ ቡድን አንድ አካባቢ ስብስብ በማለታቸው ልብሳቸው አካባቢውን ነጭ አድርጎታል። እኔም ከሲስተር ሊዲያ ጋር የገጠመንን ነገር ሳጫውታት የማታ ተረት እንደሚሰሙ ህፃናት ሁሉም በጸጥታ ያዳምጡ ነበር። ሲስተር ሊዲያ ጋር ስንመጣ ታምር የሆነብንን ነገሮች ብነግራቸው እብድ ነው እንዳይሉኝ ያንን አላወራኋቸውም። ሲስተር ሰላማዊትን ያየ ሰው አለ ብየ ጠየቁ። ሲስተር ሰላማዊት በቅርብ ጊዜ ምጽዋ ሆስፒታል የተመደበች አዲስ አበባ ዩኒቨርሲቲ ከኔ ቀደም ብሎ በፋርማሲ የተመረቀ አንድ ጓደኛ እህት ነች። ከአንድ ሳምንት በፊት ምጽዋ መጥቶ ነበረ። ከእህት ሰላማዊት ጋር ያስተዋወቀኝ እሱ ነው። ወደ አስመራ ሲመለስ እንግዲህ እህቴን አደራ ብሎኝ ነበር የሄደው። አዎ ወደዚያ አካባቢ ያቻታለሁ ሲለኝ ከሐኪሞቹ አንዱ ልቤ ያረፈ ነርሶቹም በሙያ ደረጃችሁ ተሰባሰቡ የተባሉ ይመስል ሌላ ቡድን ሰርተው ተቀምጠዋል። አንቺ ግን ለምንድን ነው ሰዓት ንገሪኝ የመጣሽው ስላት፣ ሰላማዊት አይ ዶክተር፣ እግር ወደ መራመሮት ነው እንጂ ለመንገድ ጊዜ የት ነበር አለች። እውነት ነው። አሁን ወዲያ ግን ከአጠገቤ እንዳትለይ የወንድምሽ አደራ አለብኝ አልኳት፣ ትዕዛዝ በሚመስል ሐኪሞቹ ወደ ተሰበሰቡበት ቦታ ሄጄ ቁጭ አልኩና ዝቅ ባለ ድምፅ የሚያንኮሻኩሽትን ወሬ ለማዳመጥ ጆሮዎቼን አቁሜ ያመለጡኝን ወሬዎች በሐሳቤ እየሞላሁ እከታተል ጀመር። ሻቢያ ስለ ፍጥነቷ የጦር ስልቷ መራቀቅና ጀግንነቷ በጠላቶቿ ምሽግ በሹክሹክታ ይወራላታል። አሁን እንደዚህ አይነት እንኳን ፈንጂ ወርዶበት ጠጠር ቢወረወርበት የሚፈረካከስ መስተዋት ጀርባ ተጠልለን እንዴት ነው ከከባድ መሳሪያ የምንድ ነው ብዬ ጠየቁ። አዳራሹ ፊት ለፊት የተንጣለለውን መስተዋት በጣት እያመለከትኩ ለሁላችንም በበለጠ የባህር ኃይል ግቢን የሚያውቀው ዶክተር ታሪኩም አሁን ያለነው ምናልባት ከምድር ወለል ወደ አምስት ሜትር ዝቅ ብለን ነው። የቤቱ ጣሪያ ደግሞ ጠንካራ ኮንክሪት ነው። ከባድ መሳሪያ አያፈርሰውም። አለ በመተማመን። በመስታወቱ በኩል ተወንጫፊ ከመጣስ ዶክተር ኢሳይያስ የእኔን ሐሳብ አጠናክሮ ዶክተር ታሪኩ ሲያወራ የውጊያ ልምድ ያለው ይመስላል። አሁን ውጊያው ያለው ካለንበት ሰሜን አቅጣጫ ነው። ወደ እኛ ቢተኮስም ያለንበትን አልፎ ራቅ ብሎ ወደ ባህሩ ይወድቃል እንጂ ከቤቱ አሰራር አንጻር ሊያገኘን አይችልም ብሎ ተስፋ ሰጪ ትንተና ሰጠ። እዚህ አደጋ ሊያደርስ የሚችለው የቀይ ባህር በመርከብ የሚተኮስ ከባድ መሳሪያ ብቻ ነው። ባሕር ላይ ያሉት ደግሞ የኢትዮጵያ መርከቦች ናቸው። እነርሱ ደግሞ ወደዚህ አይተኩሱም አለ። በእርግጠኝነት ትናንት ማታ እኮ ሻቢያ በጀልባ ተዋግታለች ብለው የሰራዊት አባላት ትነግረውናል ብሎ ዶክተር ግርማ ሳይጨርስ፣ በጀልባ እንኳን ሻቢያ የእኛን መርከቦች አትችላቸውም በእግረኛ በኩል ያለውን ፍሩልኝ አለ ዶክተር ታሪኩ። እነዚያ ግን ጥግጥግ የተቀመጡት እነማን ናቸው ብዬ ወሬውን ለመቀየር ለካ ወሬውን ቀደም ሲል ጨርሰውት ኖሯል። ሐኪሞቹ እነዚያን ወፈር ወፈር ያሉ በዝምታ የተዋጡ ዩኒፎርም የለበሱ ሰዎች ዞር ብለው አላዩቸውም። ብዙዎቹን ባናውቃቸውም ሁለት ጀነራሎች ናቸው፣ አንዱ ደግሞ የባህር ኃይል ካፕቴን ናቸው አለ ዶክተር መድኃኔ። እኔም የጦር አዛዦች እንደሆኑ ጠርጥሬአለሁ። ጀነራሎቹ በዚህ ቀውጢ ሰዓት እዚህ ይገኛሉ ብዬ ግን በፍጹም አላሰብኩም። ታዲያ ጦሩን ማን እየመራውና እያዋጋው ነው? ቢያንስ የመገናኛ ሬዲዮ ይዞ ቢሆንም እንኳ እዚህ ሆነው ጦርነቱን እየመሩት ነው ብዬ ገምት ነበር። ተዎቹ ግን እንኳን ሬዲዮ የወታደር የልብ ጓደኛ የተባለችውን በደህናቸው ጊዜ ወገባቸው ላይ ሻጥ አድርገው የሚንጎማለሉባትን ሽጉጥ እንኳን በቦታዋ የለችም። ግርማ ሞገስ የሚያለብሳቸው ያ ትከሻቸው ላይ የሚሰየመው ዘንባባና አንበሳ እንኳን የት እንደተቀመጠ አይታወቅም፣ ብቻ ከትከሻቸው ወርዷል። የጀነራሎቹን ማዕረግ ከትከሻቸው ላይ በመቀስ ቆርጠው የሚሸልሉት ጓድ ሊቀመንበር መንግስቱም በዚህ ሰፈር አላለፉም። ዘንባባው ሳይገነደስ አንበሳው ዱር ሳይገባ አይቀርም። እንዴት የሚመሩትን ጦር አውላላ ሜዳ ላይ በትነው ያለ መሪና እቅድ እየተቅበዘበዘ የጥፋ ጥራት ሲሆን እዚህ ይደበቃሉ? ጦርነቱን እንደማያሸንፉ ካወቁ ለምን ሰው ሳያልቅ ለሰራ ከነሰራዊታቸው እጅ አይሰጡም ብዬ አማኋቸው። ግን እኮ ቢፈሩም አይፈረድባቸውም። እነርሱ ሰው አይደሉም እንዴ? በዚህ ላይ ደግሞ አብዛኞቹ ከፍተኛ የጦር አዛዦቻቸውን ብዙ የውጊያ ልምድ የሌላቸው ከሩቅ በተዋረድ ትዕዛዝ የሚሰጡ እንጂ ውጊያ እንደዚህ እንደ ደራሽ ወንዝ ድንገት ተጠግቷቸው የማያውቅ ናቸው። አይፈረድባቸውም። ጦርነቱንም ላያምኑበት ይችላሉ። ምናልባት የቅርብ ጓደኞቻቸው መንግሥትን በመቃወማቸው ስለተገደሉባቸው ተስፋ የቆረጡና ቁጭት ያለባቸው ሊሆኑም ይችላሉ እያልኩ በልቤ ላመካኝላቸው እሞክራለሁ። አየ ሰው ነገር! አይ ጊዜ! አልኩ በመገረም። እነዚህ ሰዎች እኮ ከጥቂት ቀናት በፊት የአዛዥ በትራቸውን በብብታቸው ውስጥ ወሽቀው ትከሻቸው ላይ እንደሚለጥፉት አንበሳ ጎምለል ጎምለል ሲሉ መንገድና ወንበር ሲለቀቅላቸው፣ በአጠገባቸው የደረሰው ሁሉ እንደ ፈጣሪ ሊሰግድላቸው ሲቃጣ ያዩ፣ አሁን እንዲህ የድመት ድምፅ እንደሰማች አይጥ ጉድጓድ ውስጥ ተወሽቀው ሲያያቸው ምን ይሆን እያልኩ ከፍ ያለ ስፍራን ተቆናጠው ለዘላለም መሬት የማይወርዱ የሚመስላቸውን እታዘባለሁ። ጊዜ ግን እውነተኛ ፈራጅ ነው። ወይኔ ሀገሬ የወንበዴ መጫወቻ ትሆኝ ይላል አንዱ፣ ከመሃል ነሸጥ ያደረገው። ከሃዲ ጀነራሎች አገሬን ለወንበዴ ሸጧት ሲል ሌላው፣ ጀነራሎቹ እዚህ መሃላችን እንዳሉ ያውቁ ይሆን ብዬ አሰብኩ። እንደው አንዱ እነዚህን ጀነራሎች የሚያውቅና ሸጠውናል ብሎ የሚያምን በስሜት ተነስቶ በቦምብ እንዳያጋየን እሰጋለሁ፣ በፍርሃት እላለሁ። አመሻሽ ላይ የወገን ተኩስ እየቀነሰ የሻቢያ ተወንጫፊም ሲበዛ ድል ሚዛኗ ወዴት እያጋደለ እንደሆን መጠየቅ አላስፈለገኝም። ለየት ያለ መሳሪያ ድምፅ ሰምቼ ይሄ ደግሞ ምንድን ነው ብየስጠይቅ ኢትዮጵያ የተባለችው መርከባችን እየተኮሰች ነው። ይህን ወንበዴ ድምጥ ማጡን ነው የምታጠፋው፣ አለ አንድ አቅራቢያችን ቁጭ ብሎ የነበረው ወታደር ሞራል በተሞላው አነጋገር። የተኩሱ ድምፅ ስቅጥጥ የሚያደርግ ስሜትን ይፈጥራል። ድምፁን በምን ልግለጸው እየሳስብ ልክ ተራራ የሚያክል የወይን ጠጅ ጠርሙስ ማሸጊያ ቡሽ ሲከፈት የሚያሰማውን ቁ የሚል ድምፅ ይመስላል። መሬት ላይ ሲያርፍ ደግሞ ያ ተራራ የሚያክለው የደንበጃን ጠርሙስ ድንጋይ ላይ ሲከሰከስ የሚያሰማውን የሚያወጣውን ድምፅ የሚል ሰቅጣ ጩኸት ይሄ ከባድ ነገር ታዲያ ወደ እኛ ቢመጣ እኮ የሚከለክለው ነገር የለም መስኮት ብቻ ነው ፊት ለፊት የሚገጥመው ያን ያለቅን ማለት ነው አለ ዶክተር መዳኔ መሳሪያው ኢላማውን ያውቃል ወደዚህ አይተኩሱትም አይዟችሁ አለ ፊት ስለ መሳሪያው መረጃውን የነገረን ወታደር በጣም ራበኝ እኮ ጎበዝ፣ አለ ዶክተር ግርማ ድንገት ሆዱን እያሻሸ። ከእኛ መሃል ወፍራሙ እርሱ ነው፣ ቦርጭም አለው። ቀኑን ሙሉ ምግብ የቀመሰ ሰው አልነበረም። ምግብ በዚህ ሰዓት ቅንጦት ነው፣ ድንጋጤውም የምግብ ፍላጎትን ይቆልፋል። እኔም የግሉኮስ ብልቃጦች ይዥ ያለው ካስታገሰልህ አንዱ ልስጥ ብዬ ሳልጨረስ፣ ኧረ በናት ስጠኝ አለ ዶክተር ግርማ እየተቁነጠነጠ። ልክ ነጭ ሆስፒታል ልብሱን ስፈታው ወገቤ ላይ የተጠመጠመውን የግሉኮስ ፕላስቲክ ብልቃጥ ዝናር እያዩ አይናቸውን አፍጥጠው ተመለከቱኝ እና ሁሉም በጥድፊያ ሌኔም ስጠኝ፣ ሌኔም፣ ሌኔም፣ ሌኔም። ለካጠነ የሁሉንም ሆድ ሞርሙሮታል። ወሬውን የሰሙ የጤና መኮንኖች ከያሉበት እየመጡ አንዳንድ ብልቃጥ እየወሰዱ በችኮላ ዋጥ ያደርጋሉ። እኔም ለክፉም ለደጉም ብዬ አንዷን አም አደረግኳት። ወገቤ ላይ የነበረው የግሉኮስ ዝናርም ተመናምኖ ለክፉ ቀን ጥቂት ብልቃጦችን ደብቄ ያስቀመጥኩ። ከዚህ ጊዜ የከፋ ቀን ይኖር ይሆን አልኩ በሆዴ። ለካስ ሁሉም ነገር አንጻራዊ ነው እያልኩ ደህናዎቹን ጊዜያት እያሰብኩ ከምግብ ምግብ ማማረጡ እንጀራው ያደረ ነው፣ ፍርፍሩ ቅባት በስቶበታል፣ ወተቱ ውሃ ቅልቅል ነው፣ ሥጋው አይታኘክም፣ ጠንካራ ነው እያልኩ የማጉረመርመው ትዝ እያለኝ የጥጋብ ጡር ይሁን በዚህ እያሳለፈን ያለው ብዬ ንስሐ እገባለሁ። በዜና ባለፈ ያልገባኝ ጦርነትና ረሃብ ምን ያክል ስቃይ እንዳለው እንድንማር የተሰጠኝ ስኮላርሽፕ የሆነ ደግሞ ብዬ አስባለሁ። በጽንሰ ሐሳብ ያወቅኳቸው የመሰለኝ የሕይወት ምስቅልቅሎችን በተግባር ተፈትኜ በእርግጥ መረዳቱ እንዳለብኝ የምመረምርበት መድረክ ቢሆንስ እላለሁ። ሰው ሁሉ የማውራት ወኔው ጠፍቶ ይሁን ወሬው አልቆ አሊያም ወኔው የምላሱን ጡንቻ እዳክሞበት አዳራሹ ውስጥ ጸጥታ ሰፍኗል። አልፎ አልፎ የሚሰማው የቁስለኞች የስቃይ ማቃሰት ድምጽ ብቻ ነው። ክላሽ ይዘው እየተንጎራደዱ የሚሸልሉት ሁሉ ቁጭትና ንዴታቸው የበረደ ይመስል ወይ ፉከራው ውጤት አልባ መሆኑን በመገንዘብ ዝም ብለዋል። ብዙ ሰው ጥግ ጥጉን ይዞና አንዱ ሌላውን ተንተርሶ የቆቅ እንቅልፍም ቢሆን አሸልፏል። ፍንዳታው ድም ሲል እየበረገገም ቢሆን ፍርሃት ድካምና ረሃቡን በእንቅልፍ አታለን ለማለፍ አይኖቻችንን እንጨፍናለን ድንገት አዳራሹ በጩኸት ሲተራመስ የተቀመጠው ሁሉ ከያለበት በድጋጤ ተነስቶ ምንድን ነው እያለ ሲጠያየቅ ከጥቂት ደቂቃዎች በኋላ መረጃው ደረሰን ወደ መሬት ተጠግታ የምትጭነውና የምታራግፈው ላንዲንግ ክራፍት የሚሏት መርከብ እዚሁ ባሕር ኃይል ወደብ ተጠግታለች የሚል የምሥራች ነበር ወሬው የመጣችውም ባህር ኃይል ግቢ ውስጥ የተጠለሉትን ወታደሮችና ሰራተኞችን ይዛ ወደ አሰብ ወይም ዳህላቅ ደሴቶች ለመሄድ ነው። ላንዲንግ ክራፍት ወደ መሬት ለመጠጋት የግድ ወደብ አያስፈልጋትም። እሷም ቢሆን ድንጋያማ አካባቢ ያለምንም ጎታች ጀልባ ረዳትነት ተጠግታ ሰው፣ ዕቃ፣ መኪኖችን መጫንና ማውረድ ትችላለች። መርከቧ ግዙፍ በመሆኗ በሺ የሚቆጠሩ ሰዎችን እንዲሁም በርከት ያሉ ከባድ ተሽከርካሪዎችን መጫን ትችላለች። ወደ መሬት የሚጠጋው የአካሏ ግድግዳ ወደ ታች በቀስታ ተከፍቶ ይዘረጋና ከምድር ወደ መርከቧ መሸጋገሪያ ድልድይ ሆኖ ያገለግላል። መኪኖችም ወደ መርከቧ የሚወጡት በዚሁ ድልድይ ላይ ተሽከርክረው ነው። አዳራሹ ውስጥ የነበረው ጸጥታና የድብርት ድባብ ተሰብሮ የሰው ፊት በተስፋ መፍካት ጀመረ። በቡድን በቡድን ሆኖ አድማጭ አያስፈልግ ይመስል ሁሉም በወሬ የተጠመደ ከሚወራውም፣ በቃ እዚሁ አለቀልን ብዬ ነበረ። ብቻ ከዚህ ስፍራ በሰላም እንውጣ እንጂ ምንም አንሆንም እባክህ ይህን የመጡት ከፍተኛ አዛዦችን ሊወስዱ ይሆናል እንጂ የሌላው ሕይወት ግድ ብሏቸው መሰለ። እንዲህ ከሆነማ እዚሁ እንተላለቃለን። ወሰዱን አይቀር ቶሎ ቶሎ ብጭኑን ጥሩ ነው። የመጨረሻ አስተያየት ተመቸኝ። በሻቢያ ፈጣን ግስጋሴ እያንዳንዷ ደቂቃ ወደ ሞት የምታስጠጋ ነበረች። ምናልባት በሰዓታት ጊዜ ውስጥ የባህር ኃይል ምድቡን ከነመርከቡ ልትማርክ ልትማድረግ ትችላለች። ህዝቡን የመጫን ወሬ ሳይወራ ሰዓታት ሄዱ። ነገሩ እንዴት ነው መርከቧን ያመጧትን እዚህ ሊገትሯት ነው እንዴ? ብሎ ጠየቀ። ዶክተር ግርማ ዝግ ባለ ድምፅ ምን እንደታሰበ መረጃ የሚሰጠን ክፍል ማን ይሆን፣ የት ይሆን? የሚታወቅ ነገር የለም። በመሃል አንዱ ብድግ ብሎ ሞተንን አናልቃልናችሁ እንዴ? ነፍሳችንን አትርፈን እዚህ ደርሰናል። ለምንድን ነው ቶሎ ማታሰጡን? ብሎ ጮኸ። ጠመንጃውን በእጁ እንደያዘ በዙሪያችን የሚርመሰመሰውንና ንግስቲቱ ጠጥፋችበት የንብ መንጋ ይመስል ያለ ስርዓት በየአቅጣጫው የሚተራመሰውን መለዮ ለባሽ እያየው አዘንኩ። ድንገት አንድ መረጃ ተሰማ፣ ይኸውም በሌሊት መርከቧን ማንቀሳቀስ እንደማይቻል፣ ምክንያቱም ሻቢያ በፈጣን ጀልባዎች ግራድ ፒ የሚባል መሳሪያና ላውንቸር እየተጠቀመች ሌሊቱን ተገና አድርጋ በመርከቦቻችን ላይ ጥቃት እያደረሰች ስለሆነ ነው። ቀን ላይ ግን የጦር አውሮፕላን ሽፋን ስላለና የሻቢያ ጀልባዎች ስጋት ስለማይሆኑ በጠዋት መርከቡን እናንቀሳቀሳለን ሲባል የድብርቱ ድባባ አዳራሹ ውስጥ ያለውን ሕዝብ ዳግም ወረረው። አንዱ ሻቢያ አፍንጫችን ስር ሁና እንዴት ነው እስኪነጋ የምንጠብቀው? አለ። ብዙ ጓዶቹን በሐሳቡ ተስማምተው እውነቱን ነው ቶሎ ውሰዱን እያሉ ተጫጫሁ። በሌሊት ጉዞ መጀመሩ አደጋ አለው የሚለው ሐሳብ ተውጦልኛል። ግን ደግሞ በሻቢያ ግስጋሴ ፍጥነት ሌሊቱን በሰላም ለማሳለፋችን ዋስትና አልነበረም። ባህር ላይ ያውም በሌሊት ሰምጦ ከመቅረት ግን እዚሁ መሬት ላይ መሞት ይሻላል ብዬ ማሰቢያ እያሳቀኝ ለራሴ የተሻለ ሞት አለ እንዴ ብዬ ራሴን ጠየቅኩ። እንዴታ፣ ቢያንስ አስከሬናችን ከተገኘ ዘመድ ይቀብረናል አልኩ ለራሴ እያወራው፣ ቢቀበር ባይቀበር መበስበስ እንደሆነ ይቀር ይላል ሌላው ሞጋች ማንነቴ። ነገሩ ከቀጠለ የማብድ እየመሰለኝ በቃ ክርክሩን አቁም ብዬ ራሴን ተቆጣሁት። ፍንዳታዎች ያለ ረፍት ሰማይ ምድሩን ያንቀጠቀጡት ጀመር። አጭር ጊዜ ልምዴ ከወገን ጦር የሚተኮሰው እየደበዘዘ ሲጠፋ ከሻቢያ በኩል ተተኩሶ የባህር ኃይል መደቡ ላይ እያረፈ የሚያርሰው ፍንዳታ እየተበራከተ እንደሆነ ገመጡ። ለማመን ቢቸግርም ለመቀበል ቢከብድም የባህር ኃይል ምድቡ በሻቢያ እጅ መውደቁ የማይጠረጠር እውነት ሆነ። ሌሊቱ እንደተጋመሰ የከባድ መሣሪያው ተኩስ እየቀነሰ መሄዱና የመርከቧ በሌሊት መንቀሳቀስ የማይታሰብ መሆኑ ቁርጥ ሲሆን አዳራሽ ውስጥ ጭንቀት ሰፈነ፣ ጸጥታም ነገሰ። ድንገት የተኩስ ድምፅ አዳራሹ ሲሰማ ሰው ሁሉ መሬት ላይ ተነጠፈ። አንድ የሻዕቢያ ተዋጊ አዳራሹ ውስጥ ገብቶ ጥቃት ከፈተ ብዬ ነበር የገመትኩት። ተኩሱ ግን አልተደገመም። ድንገት አንድ የሚጮ ሰው ድምፅ ከአዳራሹ መሃል ወይኔ ጓዴ አለ። ወሬው ወደኛ ሲደርስ ለካ አንድ ወታደር ጭንቅላቱ ላይ ተኩሶ ራሱን አጥፍቶ ነው። ወለሉ ላይ ብዙ ቁስለኛ ስለተነጠፈ ራሱን ያጠፋው ወታደር ዙሪያው ተሰብስቦ በራሱ ላይ የወሰደውን እርምጃ እያደነቁ በሚመስል ቡድኑን ቁልቁል ከሚመለከቱ የጦር ሜዳ አጋሮቹ ውጪ የሞተው የትኛው እንደሆነ ከርቀት መለየት አይቻልም። ጥቂት ደቂቃዎች ቆይቶ ሌላ ተኩስ ተሰማ። ሌላ ወታደርም ራሱን አጠፋ። ከባድ ጉዳት የደረሰባቸው ወታደሮችም ወንበዴ እጅ ከምወድቅ ባካችሁ ጨርሱኝ እያሉ ይማጸናሉ። እኔም አሁን እነዚህ ሰዎች ፈርተው ነው እንጂ መሳሪያው በእጃቸው እያለ ሌላውን ግደለኝ ብሎ መማጸኑ ምን አመጣው? ወይስ ለነፍሳቸው መጥፋት ኃጢአት ተጠያቂውን ሌላ ሰው እንዲሆንላቸው ፈልገው ነው እያልኩ ራሴን እጠይቃለሁ። ይህን እያሰብኩ ድንገት እጅግ ከባድ ፍንዳታ አዳራሹን አደበላለቀው። በቃ ሻዕቢያ ወደ አዳራሹ ውስጥ መተኮስ ችላለች ማለት ነው እየገመጥኩ አሁንም ግን ግምቱ የተሳሳተ ነበር። ለካስ አንድ ወታደር ቦምብ አፈንድቶ ራሱን አጥፍቶ ነው። ለማሰብ የሚዘገንን ሁኔታ ነበር። አሰቃቂ ጉዳቱ የደረሰው ራሱን ያጠፋው ወታደር ዙሪያ በነበሩ ጓደኞችም ጭምር ላይ ነበር የሚሆነውና መሰማው ሁሉ እየሰቀጠጠኝ፣ ምን አለበት ይህ ሁሉ ሕልም በሆነ ስል ተመኘው እንቅልፍ ስነቃ ሕልም እልም የሚለው ቅዠት ግን አልሆነም፣ በግዴ ልቀበለው የሚገባ ገሃድ እውነት እንጂ። ስለ ህይወቴ ሳስብ በሆነ ግዙፍ ሰው ህልም ውስጥ የሚተው አንድ ገጸ ባህሪ ልሆን እችላለሁ ብዬ ብዙ ቀን አስቤ ያውቃለሁ። ይህን ሀሳብ ከሰው ጋር ባወራ አእምሮውን ስቷል ብለው እንዳይፈርጁኝ ስለምፈራ ትንፍሽ ብዬውም አላውቅም። ግን ልክ እንደዚሁ የሚያስቡ በጣም ጥቂት ሰዎች ገጥመውኝ ጉዳዩን እየተሳሳቅን አውርተነዋል። ቆይቼም ምን ለውጣለው፣ ገሃድ የሆነው ህይወትስ ራሱ እንደ ህልም ያለ ተውኔት አይደለም እንዴ? ለዘመናት የሚቀጥል ተከታታይ ተውኔት ተዋንያኖቹ ተወልደው አድገው ኖረው ሞተው ተቀብረው ሌሎች የድራማ ትውልዶችን ተክተው የሚያልፉበት ማለቂያ የሌላቸው ምዕራፎችን ያካተተ ረዥም ተውኔት እላለሁ አሁንም ለራሴ ሰሞኑን እያንዳንዱ ቀን ውስጥ 24 ሰዓት አለ የሚለውን ሃሳብ መቀበል ከብዶኛል ያለፉት ሶስት ቀናት እያንዳንዳቸው መቶና ከዚያም በላይ ሰዓታት በውስጣቸው አምቀው ቀን መቁጠሪያዎቻቸውንና የእጅ ሰዓቶቻቸውን እያታለሉ ያለፉ መስሎታ ይሰማኛል። የአሁኑ ቀንማ አንድ ቅዳሜ ብቻ ሊሆን አይችልም። የአመቱን ቅዳሜዎች በእነርሱ ጠቅልሎ የያዘ ረዥም ቅዳሜ መስሎታየኝ። በወጣቶቹ ደም የጨቀየ ጨካኝ ቅዳሜ፣ በጠዋት በመርከቧ ተሳፍረን ወደ ዳህላቅ እንዳናመልጥ ገነግቶ ፀሐይ እንዳትወጣ የከለከለ ጥቁር ቅዳሜ። ስፍራውም ለእሁድ ፈጽሞ ላለመልቀቅ ትግል የገጠመ ግዙፍ ቅዳሜ።